ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በኑሃሚን ድራማ በክፍል ሀያ አንድ ተከስተናል ማለት ነው። ኤርሚያስ በጣም የሚገርም ሰው ነው። ደፋ ቀና ብሎ እንግዲህ ኑሃሚ ያለችበት ቤት እንግዲህ በሹፌርነት ስራ ፈጥሯል፣ ተገኝቶለታል ማለት ነው። ይህንን የሚያደረገው እንግዲህ ኤርሚን እንግዲህ ወደ እሷ ተጠግቶ ከእሷ ጋር በመጋጨትና እሷ እንደጣለችው አድርጎ ነበረ። ያ በዛ መንገድ ነበር የተግባቡት ማለት ነው። እናም እንግዲህ ሀሳብ ሁሉ ተሳክቶለት እንግዲህ ኑሃሚ ያለችበት ግቢ ተቀጥሯል ማለት ነው። እናም እንግዲህ አምራን ደግሞ የናሆም ፍቅረኛ ነችና ናሆም ፍቅረኛውን ወደ ቤተሰቦቹ ለማስተዋወቅ እንግዲህ ወደ ቤት ይዟት በሚመጣበት ሰዓት ኤርሚያስ ነበር በሩን የከፈተው። ኤርሚያስ በሩን ሲከፍተ አምራን እጅጉን በጣም ደንግጣ አንተ እያለችም እንግዲህ ናሆም ግራ ተጋብቶት አንተ ማነክ ሲለው እንግዲህ ዘበኛችሁ የለም፣ እኔ የእናትክና የእህትህ ሹፌር ነኝ በማለት ነበር ራሱን ያስተዋወቀው። አምራን ክው ብላ ደንግጣለች። ምን ይፈጠርና ምን ይከሰት ይሆን ከዚህ በኋላ? ውድና የተከበራቸው አድማጭ ተመልካች ቤተሰብ ይህንን ቻናል ላይክ እና ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እናም እንግዲህ ኑሃሚን እንግዲህ ፈተናዋን ያበዙት እናትና ልጅ እያሰቃዩዋት ይገኛሉ። እንግዲህ የኑሃሚን አባት ያው አለውና ባጋጠመው የህመም ጉዳይ ኑሃሚ ዋጋ እየከፈለች ትገኛለች ማለት ነው። እናም እንግዲህ የአባቷ ጓደኛ ቤት ቢያርፉም ነገር ግን ያረፉባቸው ሰዎች እንግዲህ ሴት እናትየዋና ልጅየዋ እሷን አልፈልጓትም እና እያሰቃያትም ይገኛሉ። እሷም እንግዲህ ነገራቶቹን ተቋቁማ ክፉን ጊዜ አልፋ ደጉን ጊዜ እየተጠባበቀች የምትገኘው ኑሃሚ ምንም እንኳን ነገሩ ሁሉም ነገር ቀን ከቀን እየበዛባትና እየበረታባት ቢሄድም እጅ አልሰጠችም። እናም እንግዲህ በ አባቷ እንግዲህ በነ ናሆም ቤት በሰራተኝነት ስራ እየሰራች ነው። እንግዲህ አባትየው እንግዳ የጓደኛዬ ልጅ ናት እንግዳ ነች ቢልም እዛ ቤት ግን ለሰው ካላቸው አመለካከት አንጻር ኑሀሚን እንግዲህ የሚሰሩትን ሰራተኞችን እረፍት ሰታ ሴትየዋ እንግዲህ ኑሀሚን በስራ እያሰቃየቻት፣ እንዲሁም ደግሞ ስራ ሰውን አይገልም ምንም ችግር የለም ነገር ግን እናትና ልጅ እየተፈራረቁ ኑሀሚን እያሰቃዩዋት በባለፈውም ክፍል እንግዲህ በጥፊ ሁሉ እንግዲህ ሲጠፋጠፉም ስትመታትም ነበር እናትየዋ። እናም እንግዲህ ኑሃሚን ያንን ነገር ሁሉ ተቋቁማ የአባቷ ጤና እንዲመለስላት የምትፈልግ ሰው ናት። ኤርሚያስ እንግዲህ ወደ እነ ናሆም ቤት እንግዲህ ተከስቷል ማለት ነው። ኑሃሚን ብሎ እንግዲህ ኑሃሚን ደጅ ቢጸናም ከዛ በፊት ነገሩ አልሳካና አልሆን ሲል ቀረብ ማለትና በቅርቡ ሁኝ፣ እሷን ጠዋትና ማታ ማየት አለብኝ በማለት እዛ ግቢ እንግዲህ ተከስቷል ማለት ነው። ኤሚም እንግዲህ ለአባቱ አስተዋወቀችው። ይህ ሹፌሪ ነው ከዚህ በኋላ መኪና መያዝ ይችላለው እሱ ስለሚነዳ በማለት ነገሩ እኮ እኔ የነበርኩኝ ሹፌር አዘጋጅልሻለሁ ያልኩት ቢልም አባትየው በቃ አንዳንድ ነገሮችን እኛም እንድናደርግና እንድንሰራ ፍቀድልን እንጂ ስትለው ኤርሚያስን እንግዲህ በደስታ ተቀብሎታል ማለት ነው። ኤርሚያስን አንዳንድ ጥያቄ ቢጠይቀውም ኤርሚያስ እንግዲህ እየተርበተበተም እየተንተባተበ ምላሹን ሰጥቷል። እናም እንግዲህ የት ነው የምትኖረው ሲለውም፣ ትንሽዬ ጎጆ ተከራይቶ እንደሚኖር ተናገረ። በቃ ችግር የለውም እንግዲህ ለስራዬ የሚረፍድብኝም ከሆነ ወደዚሁ አቅራቢያ ቤት መከራየት እችላለሁ ሲል ይበልጥ እንግዲህ አባትዬው ምንም ችግር የለም አንድ ሰርቪስ እንፈልግልሃለን ብለውታል። ይህም እንግዲህ በጣም ወዳዋለች። እሱ እንግዲህ ናሆሜን ብሎ ነው የቀረበው እንጂ ይህም የምንፈልገው አይደለም ማለት ነው እናም እንግዲህ ሴቶችን በፍቅር ጠብ እያደረገ እንግዲህ ኤርሚያስ ጉዞን ቀጥሏል ማለት ነው። ኑሃሚ እንግዲህ ስታየው እዛ ቤት ስራ እንደሚሰራ እንዲሁም ደግሞ የእምና የእናቷ ሹፌር መሆኑን ስታውቅ ምን ሲፈጠር ይሆን? እናም እንግዲህ ኑሃሚ እነ ናሆም እንግዲህ ፍቅረኛውን ይዞ እንደሚመጣ የአባቱን ፍቃድ ጠይቆ አባትየው ደስተኛ ባይሆንም እሺ ልጄ ብለውታል። ማለት ነው እናም እንግዲህ አምራን እና ናሆም ናሆም ማለት እጅጉን በጣም ጠጪ፣ አጫሺ እና ወጣ ያለ ባህሪና ስነ ስርዓት ያላቸው የሥራ ሰው ሳይሆን ያላቸውን እጥብ አድርገው የሚያባክኑ የሚጨርሱ ናቸው። እናም እንግዲህ አንድ አይነት ሰዎች ተገናኝተዋል። በጣም ነው የሚወዳት፣ በጣም ነው የሚደመምባት። እናም እንግዲህ አባትየው ግን እንደዚ አይነት ሰው አይደለም የሚፈልገው። አንድ እውነት እንግዲህ የምታውቀው ናሆሜ ብቻ ናት ማለት ነው። እናም እንግዲህ ኑሃሜ በሚገርም ሁኔታ ያው ተቃዋሚ ነች ማለት ነው። አምራንን፣ እንግዲህ የናሆም አባት ኑሃሜን፣ አንቺም ጽድት ብለሽ ይህን ልብስ ቀይረሽ አብረሽ ነው ከኛ ጋር የምትቀመጭው፣ ፍቅረኛውን ይዞ ሲመጣ ያው ልንተዋውቃት ስለሆነ አንቺም እንግዳችን ነች ቢልም ይህንን ነገር ግን የናሆም እናት ተቀባይነት አላደረገችም። እና ጭራሽ በልጅ ፍቅረኛ ልታሰድበን ነው እንዴ! ሰራተኛ እንዴት ነው የምናቀርበው አንድ ጠረጴዛ ላይ ስትል፣ ይህንን ደጋግሜ እነግርሻለሁ ኑሃሚ፣ ሰራተኛ ሳትሆን እንግዳችን ነች ብሏታል ማለት ነው እናም እንግዲህ ትልቅ ሰጣ አገባ ውስጥም ጦርነትም ተፈጥሯል፣ እዛ ቤት ማለት ነው በኑሃሚን እዛ ቤት በመኖሯ። እናም እንግዲህ ትልቅ ጫናም ፈጥራ አባታለች ሴትየዋ በሚያሳዝን ሁኔታ። ነገር ግን ኑሃሚን እሺ ከማለት ውጭ ምንም የምታደርገው ነገር የላትም። አላማዋ አንድና አንድ ነው፣ አባቷ ድኖላት እሷም ደግሞ ከዚህ የተሻለ ህይወትን ከነሱ ቤት ወታ የተሻለ ነገር እየሰራች መኖርን ነው የምትመኘው። ከዛ በፊት ግን ያው የአባቷ ጤና ስለሚያስፈልግ አባትየውን ደግሞ እንግዲህ የናሆም አባት ጓደኛዬ እያለ ባለ ውለታዬ ብሎ ተንከባክቦ እያሳከመው ይገኛል ማለት ነው። ለዛም አንገቷን ደፍታ ጥፊውንም ስድቡንም ሁሉንም ነገር ችላ እየሰራች ትገኛለች ማለት ነው። እናም እንግዲህ ለናሆም አባት እንግዲህ ስለ ናሆም ፍቅረኛ ያችን ፍቅረኛውን ከልጆ ብታድኑና እሷን ብታስመልጧት ጥሩ ነው። በጣም ባለጌ ሰው ናት ለናሆም የምትገባል ሰው አይደለችም ብለዋል። ነገሩና የተናገረችው ንግግር ምንም እንኳን እንደጠበቀው ባይሆንም በጣም ቢደነግጥም እኔ ከአንቺ አልጠብቅም ይሄን ንግግር ኑሃሚ በማለት እንግዲህ የናሆም አባትም ምላሽ ሰጥቷል ማለት ነው። እናም እንግዲህ አምራን ወደ እነሱ ቤት ለመከሰት ሽርጉድ ስትል ነበረ። እና ቤተሰቦቹ በጣም ከባዶችና ሀርድ እንደሆኑም ናሆም ነግሯታል ማለት ነው። እናም እንግዲህ ከዘመናዊ ወደ ባህላዊ ያለባበስም መቀየር እንዳለባት በማየና በአባዬ ፊት እንግዲህ ተቀባይነት እንዲኖርሽ እያለ እናትና አባቱ በሚፈልጉት ስታይል እንግዲህ ሁኚ እያላትም ይገኛል። ትልቅ ፈተና ውስጥ ገብታለች። እሷም እሆናለሁ፣ እቀይራለሁ እሺ ብላለች። ያ ማለት በኤርሚያስ ስለተከዳች ከናሆም እንግዲህ ብር እየወሰደች ለኤርሚያስ ነበር ሀብት ስታካብት የነበረው። ኤርሚያስ ደግሞ ለናሆም የነበር ነገሩ በጣም ነው የሚገርመው። ያን ነገር ከደረሰችበት በኋላ እንግዲህ ኤርሚያስንም ለመበቀል ያሰበችው እና የወሰነችው ነገር ነው። እናም እንግዲህ በፊት በጥቅም ቀርበው፣ አሁን ደግሞ እንግዲህ በእልክ እሱን ናሆምን ማግባት ትፈልጋለች ማለት ነው። ይህም ሊሆን የሚችለው እንግዲህ የናሆም እናትና አባት ከተቀበሉት ነው። ናሆሜ ግን እሷ ልትሆኑ አትችልም ከዛሽ ከባለጌ ሴት ልጆን አድኑ ብላ ኑሃሚ ተናግራለች ማለት ነው። እናም እንግዲህ አእምራንም እጅጉን በጣም እየፈራችም በጣም ተሳቃም፣ እንግዲህ ቤት ደርሰዋል ማለት ነው። በሩን የከፈተው ኤርሚ ነበረ። እዛ ቤት ውስጥ እንግዲህ እናትና ልጅ ተመካክረው ኑሃሚን ሌባ ለማስባል የአንገት ሀብል እሷ ክላስ ውስጥ አድርገው እንግዲህ ሀብሌ ጠፋ ብላ ልጅቱ ይህም እንግዲህ ስታብድ ነበረ። ክላሷ ይፈተሽ እሷ ናት የሰረቀችው በማለትም ኑሃሚም እንግዲህ ያደረጉትን አድራጎት ስለምታ ያንን ያስቀመጡትን ወርቅ አንስታ ክላሳቸው መልሳ በቃ ይኑና ይምኑና ፈትሹ፣ በማለትም ፈትሻ ፈትሻ ስታጣ፣ በስተመጨረሻም እዚጋ ምትሽ አስቀምጥሽን ወርቅኔ ክላስሽ ኮሞድን ውስጥ አስቀምጭልሻለሁ። አሁንስ እንደው በቃ አልችል ያልኩትና የእናትና ልጅን የክፋት ጥግ፣ በማለትም በጣም ተናዳ እንግዲህ ተማራ ስትናገርም ነበር። እናም የናሆም አባት ይህንን ያየውንና የተመለከተውን በኤም በልጁ ላይ ያደረገችውን ተግባር ኑሃሚ ላይ ሲያይ በጥፊ መቷት እንዲሁም ደግሞ ናሆም ፍቅረኛውን ይዞ መቶ እናንተ የት ናችሁ ምን እያደረጋችሁ ነው ሲልም ሲጠይቃቸውም ነበረ። ድራማው የተጠናቀቀው ማለት ነው። ውድና የተከበራችሁ አድማይ ተመልካች ቤተሰብ አምራን በናሆም እናትና አባት ተቀባይነት ኖራት ይሁን እናም እንግዲህ ኖሃሚም እንግዲህ ሌባ ሊያስብሏት ነበር ከሌብነቷ እንግዲህ የጸዳች ምርጥ ሰው እንደሆነችም እንግዲህ አሳይታለች ማለት ነው። ውድና የተከበራችሁ አርማ የተመልካች ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ በድራማው ላይ ሀሳብ አስተያየታችሁን እንግዲህ አጋሩን ማለት ነው። ቀጣይ ክፍል እስክንገናኝ ቸር ሰምንቱን ሰንብቱ። ባይ ባይ።